ሜደ ክብሬናት ማረጌ ሜ ሜሽታ አንቺ ያላ ስታ ጭማሪ ያስፈልገውም ጉድለት የለውም ብሎ ያመነ ሰው ወላህ ያለምንም ጥርጥር። ወለይሳ ፊ ሓጃ ኢላ ዝያደት አይ ጭማሬ ያስፈልጋል እቺ ነገር መጨመር አለባት ብሎ አይሄድም፣ ጭራሽ አይሄድም። ይሄ ቢድዓ በዲን ላይ አንስቶ አይህን ተቀረቡ ብዛሊከ ኢለላህ ሱብሓነሁ ተዓላ በቃ እችማ ቆንጆ ቢድዓ ናት፣ በዚህ ወደ አላህ መቃረብ አለብን። ይሄ ነገር መልካም መልካም ነው፣ በዛ በዚህ ጥግንግን እናድጉ ወዲህ ነገር አይሄድም። ምን ያለ ሰው ያለ ሰው ዲኑ ሙሉ ነው ያለ ሰው ማለት ነው።

ግን መውሊድ የሚያወጡ ሰዎች ምን ይላሉ መስላችሁ ለተቀረቡ ቢሂ ኢላ አላህ ስብሃነ ወተዓላ ይህን ነገር ዐመልና ልመውሊድ ነበዊ ወደ አላህ እንቀርባለን ብለው ያምናሉ ሳሕ ያምናሉ ወደ አላህ ያቃርበናል ብለው ካመኑ ስለዚህ ይሄ ምንድነው ጣዓ ነው ማለት ነው ይሄ ጣዓ ነብዩ አያውቁትም ሰሃቦች አያውቁትም ታቢዕዮች አያውቁትም? እሺ ግን ወደ አላህ የቀረበ እነሳቸው ያልተቀረ። ስለዚህ ምንድን ነው ዲኑ በዚህ ጎደለ አልጎደለም? ምክንያቱም በእነሳቸው አስተሳሰብ እኮ አንድ የጠዓ ቀርቷል ማለት ነው። ይሄ እሱ ምንድን ነው ጠዓ ማድረግ፣ ወደ አላህ መቃረብ፣ ወደ አላህ አላህ መገዛት፣ አላህ ማምለክ፣ በምንድን መውልድን በመተግበር ይሄ መውልድን መተግበር የሚባለው ነገር ጠዓ ኢባዳ ጎደላ አልጎደለም? ዲኑ ጎደላ አልጎደለም? በእነሳቸው አስተሳሰብ መልሱልኝ። ዲኑ ጎደለ አልጎደለም? በእነሳቸው አሰራሰር። እሺ ዋድሕ አይደለም። ሰው መውሊድን ሲተገብር መውልድ ሲያወጣ ያ መውልድ ወደ አላህ ያቀርበኛል ሲል በነብያችን ጊዜ የለም ቁርአን ሀዲስ ውስጥ አይታወቅም መውልድ አክብሩ የሚል ግን መውሊድ ማውጣት ወይንም መውልድ መተግበር አላህን መገዛት ነው በሱ ይሄ

ነገ ላይ የሆነ ነገ ስለሚ በእነሱ አስተሳሰብ ጎዴሎ ነው። ምክንያቱም ምንድን ነው መውሊድ ማውጣት ጠዋት፣ ነው አንድ ሰው መውሊድን ካወጣ ምንድን ነው የሚሆነው? ወደ አላህ ተቃረበ በዛ ይሄ መልካም ስራ ነው ማለት ነው። ይሄ መልካም ስራ በፊት አልነበረም፣ ስለዚህ እሳቸው ጨመሩ። ከመጨመራቸው በስተፊት ይሄ ጎድሎ ነበረ ማለት ነው። ኢዘን ቢያዘ ሊዕትባድ ዲኑ ጎዴሎ ነው ማለት ነው። እና በዛ ሳሰብ በነሳቸው ጎዴሎ ነው ስለዚህ ይሄ በጣም ስህተት የሆነ ነገር እናየው ነው። አላህ ይጠብቀን። ለማንኛውም አላህ ይጠብቀን። ከቪዲያ ቆንጆ ምንም የሚባል ነገር የለም። ማለት ምን ማለት ነው? ቃሉ ለራሱ ሉገተን ቢድዓ ማለት ታዓሪፉል ቢድዓ ሲባል ምን ማለት ነው? በቋንቋ ፈጫፈታት ፈታት ቢድዓ ማለት በደአ ሸይአ የብዳዓሁ ወብተዳዓሁ አንሸአሁ ወበዳአሁ ማለት ነው። በደአ ሸይአ ከተባለ የሆነ ነገር ጀመረ።

ማኩንቱ ቢድዓን አይኔ ሚነ ሩሱል ከሩሱሎች የመጀመሪያ የተላኩኝ አይደለሁም በል። እነማ ከኔ በስተፊት ምን አሉ ነብያቶች ሩሱሎች አሉ። ስለዚህ እኔ ቢድዕ አይደለሁም በል ይላቸዋል። ቢድዕ ማለት ምንድን ነው? የመጀመሪያ የተላኩኝ አይደለሁም በል። ከነቢዩ አለይሂ ሰላቱ ወሰላም በፊት ነብያቶች ነበሩ፣ የተላኩ ነበሩ። ኢዘን ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያ አይደሉም ማለት ነው። እነሳቸው የመጨረሻ ናቸው። እና ቢድዕ የሚለው ቃሉ ምንድነው? መጀመሪያ ማለት ነው። የመጀመሪያ አይደለሁም። ስለዚህ ይሄ ቢድዕ ቢድዕ እንበሉት ቢድዕ እንበሉት ተመሳሳይ ቃላቸው አብዳ፣ ብተዳ፣ ተበታ ይባላል።

ከነቢያችን ሶለላሁ አለይህ ወሰለም በኋላ የመጣ ነገር በአጠቃላይ ምንድ ነው አሉ። ቢድዓ ነው አሉ። የመጀመሪያዎቹ ሰዎች ማለት ነው ያ ሱና የሚሆን እንትና የተወገዘውም ጥሩ ነው ተብሎ አስል መሰረት ያለውም ቢሆን ከነብዩ በኋላ የመጣ ማንኛውንም ነገር ነብዩ ያልሰሩት ከእሳቸው በኋላ የተሰራው ነገር በአጠቃላይ ምን ይባላል አሉ። ቢድዓ ይባላል አሉ።

እሳቸው ይገናኛሉ፣ አብዱ መናፍ ላይ ይገናኛሉ። አልኢማሙ ሻፍይ ረሂመሁላሁ ራህመተ ዋሲአ የተወለዱት ሰነ ምሲነ ወሚ መቶ ሀምሳ ላይ እንደ ሂጅራ አቆጣጠር መቶ ሀምሳ ላይ ነው የተወለዱት ውሊዳፊ ዘ አሁን ላይ ጋዛ በምትባለው አገር ነው። ኢማሙ ሻፍይ ሀገራቸው የተወለዱበት ጋዛ ነው። ወቂልለ ቢ አስቀላን አስቀላን የሚባለው እዛው አካባቢ ነው አሁን ከእንትና ሆናለች ሚን ደውለት ኢስራኤል ላት አሁን ላይ ያለች አስቀላን የምትባለው ኢስራኤል ውስጥ ተካታለይ ኢዘን አልኢማሙ ሻፊዒ የተወለዱት ሀገራቸው ጋዛ ነው ወይም አስቀላን ነው የሚል ነገርን ያው ዑለማዎች ላይ አለ፣ ግን በርካታዎቹ ጋዛዊ ናቸው ነው። ጋዛ አሁን ላይ ወይንም ዛ ትባላለች በዐረበኛው እዛ ነው የተወለዱ ፋለስጢን ውስጥ ማለት ነው። ኢማሙ ሻፋዒ የተወለዱበት ሀገር የተወለዱበት ዘመኑ እንደ ሂጅራ አቆጣጠር አንድ መቶ ሀምሳ ዓመተ ሂጅራ ላይ ነው። አንድ መቶ ሀምሳ ዓመተ ሂጅራ ላይ ነው የተወለዱት። ያኒ ዓማ ወፋቲ አቢ ሐኒፈ

ጥሩ ነገር የሰው እቃውን ከተከተልክ ይህንንም ተከተል። እሱ እኮ እያመመው መጣ የምትለው ማለት ነው፣ ትክክል አይደለም እያልኩ ነው። ካፊር አይሉም እሳቸው። አሕመቅ እና ካፊር ለይ ያረጁን። ሱብሓነላህ አሕመቅ እና ካፊር ትለይም። ካፊር ማለት የብቻ ሌላ ነው። አሕመቅ ነው ያሉት እሳቸው። የተናገሩት አሕመቅ ማለት ምንድ ነው? አሕመቅ ማለት ካፊር ማለት ነው። ረሰው ወላሂ ጤነኛ አይደለም። የእሳቸውን ንግግር አትከተልም ማለት ነው። የእሳቸውን ንግግር የሰው ቀውል ካተከተልክ ይህንንም ተከተል አለ። እንደ እሳቸው መች ካፊር አሉ ነው ያሉት እሳቸው፣ አሕመቅ ነው ያሉት። እሺ ኢዘን ኢማሙ ሻፊዒ እነሳቸው ዑለማዎቹ ኢትፋቅ ሆነውባቸዋል።

አምሳ አራት ዓመት ዱንያ ላይ ኑረዋል። የጻፉት ኪታቦች በርካታ ኪታቦች ንጻፋ ያው ታዋቂ የሆኑ ኪታቦች ወደ አራት አካባቢ ኪታቦች አሉ። ከነዛ መካከል አልኡም የተሰኘ ኪታብ ጽፈዋል። በእናታቸው እንትና እንደዚሁ አሪሳላ የተሰኘ ፊ